ዛሬ ደሜን ያፈላውን ቪዲዮ ላሰማችሁ። ስሙ ስሙ። ይህን ቪዲዮ ሰው የምትሳደቡ ምንም ነገር ሳታቁ ሰው የምትናገሩ እሺ፣ አንተ ማነክ? ኬት ነው ማንበል እንበል። እዚህ ጋ ክብር ለመዳም ቅመሞች፣ ክብር ለመዳም ቅመሞች። ይችላለሁ ሀይሚና ብራ ዛሬ ያልመጡበትን እነግራችኋለሁ። በመጀመሪያ ግን ስለዚህ ቪዲዮ በጣም ደሜ ስለፈላ ስለዚህ ቪዲዮ ልንገራችሁ። ይሄ ልጅ ሄን ይባላል። በጣም አላለ እንዲምትሳደቡ እንዲምትሉ እንዲ ምናምን ምናምን የምትሉ ምናምን እያልክ ተውረገረክ። ስማ ለሁሉም መሰረት የመዳም ቅመም ናት። ኦኬ የመዳም ቅመም ለራሷ አታቅም እንጂ ለሌላው ሰው መስዋዕት የሆነች ናት። ታቃለ? እንደ ሻማ በርታ፣ እንደ ሻማ ቀልጣ ለሌላው ሰው ግን ብርሃን የሆነች ሴት ናት። ገባ? እነሱ ናቸው እኮ የሚያበረታቷችሁ ስለዚህ አሁንም ቢሆን ሄን የምትባል ማለት ነው፣ ገባክ ሪስፔክት ልታደርጋቸው ይገባል። የጨረቃ ቤተሰቡም ሆነ ማንንም ሆነ እነሱ የሚሳደቡትም የሚናገሩትም ምክንያት አላቸው። ሁሉንም ማለት አይደለም። ለምሳሌ ሀይሚን በጣም የሚወዷ ሰዎች ሀይሚን እንድትናካባቸው አይፈልጉም። ቡርኬን ደግሞ በጣም የሚወዱ ሰዎች አሉ፣ ቡርኬን እንዲናካባቸው አይፈልግም አይፈልጉም። ገባ እነዛ ግን ባለጌናቸው ማለት አይደለም። ኦኬ ሄኔ፣ ካልገባህ ስለ ሚዲያው፣ ካልገባህ ስለ ሚዲያው እስኪገባ ድረስ ጠይቅ። በዚህ ሞራልክ፣ በዚህ ድፍረትክ የመዳም ቅመሞችን ወይም ደግሞ የጨረቃን ቤት ሰው የመናገር ሞራል የለክ። ማስታረቅ ከቻልክ ማስታረቅ፣ ማስታረቅ ካልቻልክ ደግሞ ዝም ዝምታ ማንገደለው ኦኬ። ካልገባህ ዝም በል። የሚዲያውን ባህሪ የገባህ አይመስለኝም። እየሄድክበት ያለው መንገድ ለአንተ የሚጠቅምክ ነገር አይደለም። የመዳም ቅመም ማንንም ላሳድግ ካለች ደቂቃ አይፈጅባት። የጨረቃ ቤት ሰዎች እና ልክ ልካችንን ነግረህን፣ የጨረቃ ቤተሰቦች ሰዎች እናንተን አይደለም ትለናለህ እንዴ? ካላንተ አራዳ የለም አንተ ብቻ ነህ ስማርት። የመዳም ቅመም እስከወደደች ድረስ እስከወደደች ድረስ ጥግ ድረስ አብራክ ትሄዳለች። የምሬን ነው ምነግርህ። ከጠሉም ደግሞ እንደዛው ናቸው። በዚህ አጋጣሚ ምክር እንዲሆንህ ነው ምነግርህ። ገባ የሚናገሩት ሃይሚን የሚወዱ ቡርኬን የሚወዱ ናቸው ገባ የሁለቱ ጸብ የሚያበሳጫቸው ናቸው። እና በዚህ ልክ ወተክ ስራ የለባትም ምናምን፣ ሰርተው ነው የሚኖሩት። አብዛኛዎቹ የመዳም ቅመሞች ሰርተው ነው የሚኖሩት። ሳንሰራ ምን በላ የለንም። ሰርተን ላባችንን ጠብር ግፍ አድርገን ከአንድም ሁለት ሶስት ስራ ኦቨር ሰርተን ነው የምንኖረው። ኦኬ ሄኔ ተመልሶ ልሃል ብዬ አስባለሁኝ። ፍፄ በጣም ወደ ደህና ነገር ሊወስድክ እየመለሰት ነበረ። አንተ ግን ምንድነው በብዛት ቡርኬ ላይ ነው ጫና የሚበዛው ምናምን ብለህ ሀይሚን ለመውቀጥ ነገር ምናምን አይነት ሀይሚን ለመናገር የሆነ ሲቃጣ ክ አየውኝ ከሀይሚ ራስ ወረድ በል። ከቻልክ ሁለቱንም እኩል ፌር ሆነክ ተመልከት። ሁለቱን ፌር አድርገህ መመልከት ካልቻልክ ስለ እነሱ እንዳታወራ። ኦኬ። በጣም ስሜታዊ ስለሆንኩኝ ነው፣ ጋይስ። በጣም ይቅርታ፣ በጣም በጣም ይቅርታ። ኦኬ፣ በጣም ይቅርታ። በቃ ስሜታዊ ሆኜ ነው፤ ምክንያቱም ቪዲዮውን አይቼ እራሴ በጣም ትንሽ ስለተሰማኝ ነው። የማዳም ቀመምንም ሆነ የጨረቃቤ ሰው ማንም በምንም አይነት ምክንያት እንዲናገራቸው አልፈልግም። ሌላው ሀይሚና ብራ ለምን ዛሬ ይቀሩ ካላችሁ እስከ መሽቱ ጠብቋቸው ሊመጡ ይችላሉ። ጠዋት ግን ሽምግልና ነበራቸው ነበራቸው ለመስማማት ቢጠየቁም ያው እንግዲህ የተወሰነ ፐርሰንት ፍቃደኞች አይደሉም። ግን እስኪ መጡ ኪለቁላችሁ ጠብቁ፣ ተረጋጉ። ወይ ኔትወርክ ይዟቸው ሊሆን ይችላል። ደግሞ ታውቃላችሁ በቀደም በጸብ ስለተለያዩ መቼም ዛሬ ደህና ነገር አትጠብቁም የጨረቃ ቤተሰቦች አይደለም። ስለዚህ ሁላችሁም ባላችሁበት ዱአ ጸሎትም በማድረግ እንዲመጡ አድርጉ። ከዛ በተረፈ ግን እኔ ቅድም ልጁ ቪዲዮ በጣም ስለተሰማኝ ነው። ማንም ሰው ተነስቶ የመዳምን ቅመም ማንም ሰው ተነስቶ ሀይሚን የምናገር ሞራል የለውም። ከቻልክ ሁለቱንም ፌሮነክ ለማስታረቅ ሞክር። አንተ ትልቅ ሰው አደለህ? እንደሄን የምትባል ስራ የለባችሁ ምናምን ነገር ምናምን አቅራራክ። አንተ ስራ ስለሌለበት ነው እዚጋ መተህ የምታወራው። ስራ ካለበት አንተ ለምን መተህ እዚህ ለፈለፍክ? ስራዬ ነው ብለክ ነው አይደል? ምን ለፈልፈው? የሆነ ፋራ ብቻ የሚከተል የሚከተላቸው አይምሰላቸው አንዳንድ ጊዜ። ኦኬ። ስለዚህ የጨረቃ ቤተሰቦችን በዚህ ልክ ማንም ሰው ስራ የለባችሁ ምናምን ብሎ ማንም እንዲናገራቸው አልፈልግም። እንደውም ይቅርታ እንድጠይቅ እፈልጋለሁ። እኔ ነገ ደግሜ ቪዲዮ እንዳልሰራብህ ከፈለክ ወተክ ይቅርታ ጠይቅ። ይቅርታ እንድጠይቅ ነው ምፈልገው። ኦኬ። ይቅርታ ጠይቅ። በቃ ግዴታ ነው ትክክል አይደለም እየተናገርክ ያለኸው። ሳይ ሶሪ ኦኬ ፎር ቱሞሮ ቪዲዮ። ነገ በምትሰራው ቪዲዮ ላይ የመዳም ቅመም የሚሆን ጨረቃ ቤተሰቦች፣ አብዛኛው የጨረቃ ቤተሰቦች አረብ ሀገር ያለነው ያለ ነው። ስለዚህ እኛን መንካት አይጠበቅብህም ለማለት ነው። ጋይስ ተረጋጉ፣ ይመጣሉ። ተረጋጉ፣ በቃ ተረጋጉ፣ ሁላችሁም ተረጋጉ። ሀይሚና ብራ ይታረቃሉ። እኛ እስከ ጥግ ድረስ አብረናቸው እንሄዳለን ይታረቃሉ። በቃ እናንተ ቪዲዮችንን ላይክ አርጉ፣ ሼር አርጉ፣ ለሁሉም እንዲደርስ አድርጉ። በተለይ ይሄ ቪዲዮ ለሄኔ ሄኔን ሜንሽን አርጋችሁ ለሄኔ እንዲደርስ ሁላችሁም ላይክ አድርጉት። ሁላችሁም በዚህ ደረጃ ማንም ሰው መጥቶ ማንም የጨረቃን ቤተሰብ አታክ እንዲያደርግ አልፈቅድም። ማንም ማለት ነው። ማንም ሰው አንድ ሰው ስለ እነሱ የጨረቃ ቤተሰቦች እንዲ ናቸው ምናምን ብሎ የሆነ ሰው ሜንሽን አርጎ ስለ እነሱ መጥፎ ከተናገረ ጸቡ ከእኔ ጋር ነው። ቢኮዝ እነሱ ለሰው እድገት የሚታትሩ ለሰው ለውጥ የሚጨነቁ ናቸው። ያ ደግሞ ማለት ደግሞ አንተ እንደምታስበው ስራ ፈቶ ነው አይደለም፣ ስራቸውን እየሰሩ ነው። ስለሚወዷቸው ስራቸውን እየሰሩ ቪዲዮዋቸውን ያያሉ፣ ላይክ አደርጋሉ። ደግሞ የሚወደዱ ልጆች ናቸው ሀይሚና ቡራ። አንተ ግን ቡርኬ ቡርኬ ምናምን ብለህ ያዙ ይልቀቁኝ አይነት ነገር ምናምን አላደል ሀይሚን አታክ ማድረግ ሶ፣ ለምን ፎርት ከቻልክ አስማማ፣ ሁለቱንም እኩል አይተህ እንዲታረቁ አድርግ እንጂ ቡርኬ እኮ ወንድ ነው። ጫና በዛበት አትበል። ነገ ቡርኬና ሀይሚ ሲታረቁ አንተ ዳር ነው የምትቀረው። ስለዚህ ነገኛን እንዳውም ወጥተክ ይቅርታ እንድጠይቀን እንፈልጋለን። ጋይስ ሀሳብ አስተያየታችሁን ኮመንት ላይ አስቀምጦ፣ ደግሞ ሁሉም የመጣ ሰው ሁሉ የሆነ በቃ የመዳም ቅመሞች ላይ የሆነ እኔ ይገርመኛል። እነሱ ናቸው እኮ እዚህ ደረጃ የሚያደርሷችሁ እነሱ ናቸው የሚያሳድጓችሁ። ለእነሱ በጣም ለየት ያለ ክብር ነው። ስራ የለባችሁ ምናምን የሚለውን የማጣጣል አይነት ነገሮችን ታቆማላችሁ ጋይስ